እናቷንና ናሆሜን ለጽናትና ለኪራ አደራ ብላ ተናዘዘች። እኔ በህይወቴ እንደዚ ፈረች አላቅም በህይወት አልድንም ብላ ተናዘዘች። ግን ይህ ሁሉ ምክንያት በምንድን ነው? መሩ በጠና እንድትታመም ያደረጋት ቅዱስ ነው። እሱም ምንድን ነው? ለእሱ በተጠሰለት እጣን መሩ ታፍና ነው። ዶክተሯም መሩ የመዳን እድሏ በጣም ዝቅተኛ ነው። እናም ደም ያስፈልጋታል አለች። ደም ደግሞ የማንኛቸውም ከሷ ጋር ሊመሳሰል አልቻለም። መሩም በቃ በህይወት የመኖር አይመስለኝም መቼም አልኖርም። ይህንን ፈረች ነበረ። ናሆሜን ስርቀው የኖርኩት በቃ ልቡን ሰበርኩት። እናቴንና ናሆሜን አደራ መሩ! አደራ ጽናት ብላ መሩ ተናዘዘች። ናሆሜ እንግዲህ በጣም ስሜታዊ ሆኖ ከዶክተሮችም ጋር ተጣላ። የኔን ደም ቀምማችሁ ለሚስቴ ስጡልኝ በማለት ብዙ ነገር አወራ። የጭንቀቱን ግን ሁሉም ማንም ሊረዳው አልቻለም። እና በስተ መጨረሻ ግን ቅዱስ ነብሷን ገዛው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ መሩ መሞት የለባትም መትረፍ አለባት ማለት ነው። መሩ በጣም በጠና እንግዲህ ታማለች ማለት ነው። ግን ደሙን ራሱ ተሰታ እንደገና ድጋሚ አሟት ትገኛለች። እና አሁን በድጋሜ ግን የመጀመሪያ ወይም ደግሞ የመጨረሻ ቃሌ ኬራ ጥሪልኝ አለች። ኬራ ሲጠራ ለምንድን ነው ስትባልም፣ ጽናትም ተጠራች። ሁለቱም ቁጭ ባሉበት የናሆሜንና የእናቴን ነገር አደራ፣ እኔ ከዚህ በኋላ ምንም ነገር አላገለግልም የመኖርም እድሉ የለኝም አለች ለምን ሲሏትም በጣም ስድስተኛው ስሜት ይነግረኛል በጣም ተጨንቃለሁ በጣም ውስጤ ታሟል አለች መሩ ይህንን ስትል ጽናትና ኪራ በለቅሱ እየያሉ ግን ለናሆሜ ምንም አልተነገረውም ናዊ ደግሞ ከቅዱስ ጋር ተጣላ ቅዱስ እንደዚህ እንድትሆን ያደረግኳት እኔ ነኝ እጣኑን ለኔ ተጨሰውን አላጠፋውትም፣ ሲልም ሚስቴ አንድ ነገር ተውን እና እገላለሁ። እንደውም አንተነ የሚስቴ ደመኛ በማለት ቅዱስን ይዞ ጠፈጠፈው፣ በጣምም ጮኸ። ቅዱስም ዝም ብሎ ከመደብደብ ውጭ ምንም አማራጭ አልነበረውም እና ብቻውን ሄዱ። እኔ ለሰዎች የህይወታቸው መጥፋት ምክንያት እንጂ የመዳናቸው ምክንያት ሆኛ ላይቅም። ለምን ፈጣሪ እያለ ራሱን መውቀስ ጀመረ። በጣም ያሳዝናል። እናም በኋላ ላይ ዶክተሮቹ መጥተው ምንድን ነው ያሉት? አንደኛ ደም ያስፈልጋታል ተባለ። ከዛም ናሆሜ እኔ አለሁኝ፣ የእኔን ደም ጨርሰች፣ ለሷ ስጭልኝ አለ። የማንኛውም ደም አይሆናትም እዚህ ሆስፒታልም የለም አለች። ምን አለ? አዎ የለም ሲባልም ናሆሜ ያዙ ይልቀቁኝ አለ የኔን ደም ቀምማችሁ ለሚስቴ ስጡልኝ እንጂ እኔ ያለሷ መኖር አልችልም አለ። ጽናትን ስትጠይቅ የሁላቸውም ደም ከመሩ ጋር አይመሳሰልም። በስተመጨረሻ ግን በጣም ናሆሜ አሳዝ የሚያሳዝን እምባ አነባ በቃ ተስፋ ቆረጠ። እዛ ቢባል እዚ ቢባል ዶክተሮችም የሚችሉትን ደም ለማግኘት ሞከሩ፣ ግን አልተገኘም። ክብሮምን ሁላቸውም ተጨናንቀው ስለነበረ እናም፣ ዶክተሯ ከመካከላችሁ አንደኛችሁ ላዋራ ፈልጋለሁ ብላ ጠራቻቸው። ክብሮንም እኔ ያወራሻለሁ ብሎ ሄደ። ከዛ ሲሄድ የተናገረችው ነገር ዶክተሯ መሩ የታመመችው በጭስ ምክንያት እንደሆነም ተነገረው። ከዛም ምናለችው ዶክተሯ ምናለች ብለው ሲጠይቁትም፣ መሩ በጭስ ምክንያት ልቧ ታፍኖ እንደሆነም ተናግራለች አለ። ከዛም ይኸው ተይ ስትባል እሺ አትል ትናንትና እዛ ጭስ ላይ ተጥደውላ ነው የታመመችው አለና እሪ ማለት ጀመረ ናሆሜ። ከዛም ድጋሜ የሰው ህይወት መጥፋት ሰበብ ሆንኩ ብሎ ኪራም እያለ በኋላ ላይ ደግሞ ክብሮም እባካቸውን ተረጋጉ ለሷ እኮ ይሄ ምንም አይጠቅማትም አለ። እናም ቀጠል ብሎ ቅዱስ ደግሞ ጭሱን እኮ እጣኑን አላጠፋሁትም አለ። የመሞቷ ወይም የሚስቴ ህይወት አደጋ ላይ መድረሱ ባንተ ምክንያት ነው በማለት ናሆሜ ሄዶ ቅዱስ ላይ የተከመረበት ገድዬ እገላለሁ አለ። ከዛም በግድ መንጭቀው ሲያላቅቁት ክብሮም ያማል እንደ አረ ተረጋጋ አለው። አሁንም እየጮህ እንዳለ ቅዱስ ከዛ ብን ብሎ ጠፋ። ብቻውን ማልቀስ መተከዝ ጀመረ። ከዛም ደም ግን ሊገኝ አልቻለም። የመሩ ህይወት ሊያልፍ ነበረ። ጽናትን በጣም ተጨነቀች። እኔ ያ እሷ ለእኔ ብዙ ነገር ናት። እንዴት ነው ለእሷ ብቻዬን የምኖረው? እያለች ማልቀስ ጀመረ ጽናት። ከዛም መጨረሻ ላይ ክብሮም ቅዱስም ፍለጋ ሄደ። ቅዱስም ፍለጋ ሲያገኙ በቃ ቅዱስ እዚህ ነህ አለው። መሩ እንዴት ናት በፈጣሪ? አለ ደህና ናት። ምን ደህና ናት? እውነት ለመናገር መሩ ደህና አይደለችም አለ። በእኔ ምክንያት ነው አለው። እንዴ በቃ ፈልግኸ አይደለም አለ። አዎ እኔ ሰዎች የመሞታቸው ምክንያት እንጂ የመዳናቸው ምክንያት አይደለውም አለ። ምን ነው እንደዚያማ አትበል። ለምን አለ። አሁን ልቅስ መሩ ደም ያስፈልጋታል፣ አለ እና የሁላችንም ደም ለመሩ የሚሆን አልተገኝም ሲል እና የኔ ደም እኮ ነው አለ ምን? አለ ክብሮ አዎ፣ የኔ ደም አብ ነው። ለነገሩ ተወኝ እባክህ፣ እኔ ለሰዎች ምክንያት የመሞታቸው እንጂ የመዳኛቸው ምክንያት ሆኜ አላውቅ አለ ምን እያልክ ነው? እሱ ደግሞ ማዳን ብችልማ ለምንድን ነው መሩን ያልጠየካት? አለው ከዛ እንዲ በእኔ ምክንያት እኮ ነው እንደዛ የሆነችው አለ እና ምንም ቢሆን ምንም መጠየቅ ነበረብህ አለው እንዴት አይኔን ገርጬ ልጠይቃት እችላለሁ የመሞቷ ምክንያት ሆኜ አለው አሁን ደግሞ እንደዛ ማረግ የለብህም አሁን ደግሞ የመዳኛ ምክንያት ነህ አለው የሰው መዳን ምክንያት ቦኖሮ ቤተሰቦችን አድን ነበር አለ ደግሞ እሱ ምን ማለት ነው አለው ክብሮም በቃ ተው ስለ እሱ አለ። እሺ አሁን እንሄድና በነብሷ ድረስ ላት አለው። አልሄድም፣ አላደርገውም። ምክንያቱም በቃ የሚሞቷ ምክንያት እኔ ስለሆንኩ በቃ አለ። እንዴ ምን እያልክ ነው አለው። እንዴ በቃ አልሄድም አልኩህ አይደለ ክብሮ። እኔ ማረባ ሰው፣ የሰዎችን ሕይወት ማበላሽ ሰው ነኝ። የቀረብኳቸውን ሰዎች በሙሉ ሕይወታቸውን ጨለማ የሞት ሞታችሁ ምክንያት ነኝ። በቃ በቀረብኳችሁ ቁጥር መከራ ነው ይዤባችሁ የምመጣው። በቃ ራቆኝ አለ። እንዴ አንተ እኮ ቢሆንም ኪራን እኮ እንደገና ከህይወት ታድገህልን እንደገና አዲስ ሰው ሰር ተሰጥተናል አለው። እዩ ልክ ኪራ ቀን ሰው ስለሆነ ነው። እንደ ኪራ ደግሞ ሌሎቹ አይደሉም። እዋክንተወኝ አለ። አየህ እንግዳውስ አንድ ነገር ልንገርህ፣ ለመሩ የመሞታው ምክንያት በጭስ ነው ብለሃል አይደለ? አሁን ግን ደግመህ ደጋግመህ እንደ ገደልካ ተወቀው አለና ክብሮም ጥሎት ሊሄድ ሲል ምን አለ? አሁን እንደዛ ነው ማስበው ሲለውም፣ ቅዱስ ተከትሎ ሄደ። ከዛም ደሙን ሰጠ። አሁን መሩ ተሻላት። በጣም ደስ ይላል። ተሽሏትም ወደ ቤቷ መጣች። ናሆሜ በተደጋጋሚ ቅርታ፣ አመሰግናለሁ እያለ ጠየቀው። እሱም ወይ እንግዲህ ደም ኮ ነው የሰጣሁት አንገት የሰጠው መሰላችሁ ሳ እንዴ፣ በማለትም ላጥ ብሎ ሄደ። ኪራ ሁላቸውም ወደ ቤታቸው መጡ። ኪራ እንግዲህ ክብሮ ምን ማነው ቅዱስን ናሆሜ ያስከፋው ወይም ያስቀየመው መስሎት ቀጥሮ እንዲያገኘው አደረገ። ከዛም እንዴት ነው አለው ለምንድነው የቀጠርከ በሰላም ነው አለው። ይቅርታ ልጠይቅህ ነው። የምን ይቅርታ ሐኪም ቤት እንደዛ ሰው ፊት እንደጮኸብህና እንዳስቀየመህ ናሆሜ በሱ እግር እኔ ይቅርታ ልጠይቅህ አለው። ኧረ እባክህ እንደውም ደስ ነው ያለኝ የምን ይቅርታ ነው አለው። ቢሆንም አስቀይመሃል እናታዲያ እንደዛ አድርጎኝ ይቅርታ እንዳደርግለት ትፈልጋለ? እንደ ዋክ የራስ ጉዳይ አለ። አረ ይቅርታ ቅዱስ ሲለውም ከዛ ዋክ እያቀለድኩ ነው አለ። ቻናሉን